ኢትዮጵያዊ ጻድቅ አቡነ ዘርዓ ብሩክ ሀገራችን ኢትዮጵያ ብሉይን ከአዲስ ያልጎደለባት በክርስቶስና በድንግልናቱ ኪደተ እግር የተቀደሰች የቅዱሳን መጠጊያና ብዙ ቅዱሳንን ከእቅፏ ያፈራች ስለሆነች የተባረከች ሀገር ትባላለች። ሁሉም የሀገራችን ክፍሎች ቅዱሳንን አፈርተዋል። በምስራቁም በምዕራብም በሰሜንም በደቡብም ያሉ አካባቢዎች ሁሉ የቅዱሳን ቤቶች ናቸው። ቅዱሳንን በብዛት ካፈሩ አካባቢዎች አንዱ ደግሞ ምድረ ጎጃም በጎጃም አካባቢ ከተነሱ ቅዱሳን ደግሞ አንዱና ስመ ጥሩ ጻድቅ አቡነ ዘርዓ ብሩክ አቡነ ዘርዓ ብሩክ በብዙ ጎዳና የተለዩ አባት ናቸው። ለመጥቀስ ያህል እንኳ በታሪክ ዓለምን ከበው የያዙ ሁለቱ ግሩማን አራዊት ብሄሞትና ሌዋታንን ጥርስ ቆጥረው ብዙ ሚስጢራትን ተመልክተው ተመልሰዋል። በነገራችን ላይ ይህ ጉዳይ ዛሬም ድረስ ሳይንሱ በብዙ ድካም ያልደረሰበት ነው። ሁለተኛም ጻዲቁ በልደታቸው ጊዜ ዓይነ ስውራንን አበርተዋል። ለራሳቸው ግን ይህንን የግፍ ዓለም ላለማየት ጸለየው አይናቸው እንዲጠፋ አድርገዋል። በመጨረሻ መጽሐፍ ቅዱስ እንደሚል ቅዱስ እያሱ በገባኦን ፀሐይን አቁሟል። ዘርዓ ብሩክ ግን በጥበብ እግዚአብሔር ፀሐይን ለአምስት ዓመት አቆመዋል። ጻዲቁ ከንጽህናቸው ብዛት ዐሥራ ሁለት ክንፍ መንፈሳዊ ክንፍ ተሰጥቷቸው ነበር። ከዚህ ባለፈ በጾም በጸሎት፣ በትህምርትና በስብከተ ወንጌል ፍጹም ጽሙድ ነበሩ። ጻሪቁ የተወለዱት በአሥራ ስድስተኛው መቶ ክፍለ ዘመን እዚያው ጎጃም ውስጥ ሲሆን አባታቸው ደመ ክርስቶስ እናታቸው ደግሞ ማርያም ሞገሳ ይባላሉ። ወላጆች በልጅ እጦት ተማለው ይህንን የተቀደሰ ፍሬ ያገኙ ጸጋ ኢየሱስም ብለውታል። ከኢየሱስ ክርስቶስ ተሰጥቷቸዋልና። ቀጥሎ የሚወለዱትን ተስፋ ኢየሱስ ብለውታል። ይህም የጻድቁ ታናሽ ወንድም ነው። በሂደት ግን የጸጋ ኢየሱስ ስም በፈቃድ እግዚአብሔር ወደ ዘርዓ ብሩክነት ተቀይሯል። ጻድቁን ስመ ጥር ካደረጓቸው ሥራዎቻቸው መካከል በአጼ ሱስንዮስ ዘመን የሠሩት ቅድሚያውን ይወስዳል። ነገሩ እንዲህ ነው፤ በ1598 ዓ.ም በኢትዮጵያ ላይ የነገሱት አጼ ሱስኒዮስ ጴጥሮስ ፓኤዝ፣ ፔድሮ ፓኤዝ ከሚባል ፈረንጅ መናፍቅ ጋር በፈጠሩት ወዳጅነት ሃይማኖታቸውን ለወጡ። ካቶሊክ ሮማዊም ሆኑ። በኋላም አልፎንሱ ሜንዲዝ የሚባሉ እሾ መጥቶ ሁሉም የኢትዮጵያን ሕዝብ መናፍቅ እንዲሆን ከንጉሱ ጋር መከረ። ለጊዜው በቤተ መንግስቱ አካባቢ የነበሩ መሳፍንት ተቀላቀሉ። እየቆየ ግን ዜናው በመላ ሀገሪቱ ተሰማ። በተለይም በ1609 እስከ 1616 ዓ ምት በተዋህዶ አማኞችና በመናፍቅ ንጉሥ መካከል ነገሩ ተካሮ ጳጳሱ አቡነ ስምዖን ጠዳ ላይ መገደላቸው ተሰማ። በዚህ ጊዜ ገበሬው ከእርሻው ሴቷ ከማዕድ ቤት ካህኑ ከመቅደሱ ነጋዴው ከገበያው እየወጡ ስለ ቀናች ሃይማኖታቸው ደማቸውን አፈሰሱ። በበዓት የተወሰኑ በሺህ የሚቆጠሩ ቅዱሳንም ወጥተው ተሰየፉ። በዚህ ጊዜ የጊሸው አቡነ ዘርዓ ብሩክ ዳዊታቸውን አንግበው ለሰማዕትነት ሄዱ። አባይ ወንዝ ላይ ሲደርሱ ዳዊታቸውን ወደ ወንዝ ቢጥሉት፣ ተሻግረውም ከንጉሡ አደባባይ ደንቀዝ ደረሱ። በጊዜው ልክ እንደነ ፍቅርተ ክርስቶስ ወለተ ጴጥሮስ ራሳቸውን መከራ ደረሰባቸው። ንጉሡም ሳይገደሉ እንዲታሰሩ አደረገ። በጨለማ እስር ቤትም አምስት ዓመታትን ሲያሳልፉ ትኩስ ምግብን ያመጡላቸው ነበር። እርሳቸው ግን ምግባቸው ሰማያዊ ነበርና አልነኩትም። ከአምስት ዓመት በኋላ ያ ሁሉ ምግብ በተአምራት በትኩስነቱ እየጨሰ ተገኝቷል። ዘር አቡሩክም ከእስር ተፈተዋል። እግዚአብሔር በካሃዲው ንጉሥ ላይ ፈርዶ ፋሲል ነግሷል፣ ሃይማኖት ተመልሷል። ጻድቁም በአባይ ወንዝ ላይ የጣሉት ዳዊታቸው ሳይርስ አግኝተውታል። ጎጃም ሲደርሱም ሰይጣን እርሳቸው መስሎ ሲያስት ስላገኙት ወደ ጥልቁ አስጥሞታል። በተረፈ ዘመናቸው አቡነ ዘር አቡሩክ ብዙ ተጋድለው ጥር ዐሥራ ሦስት አርፈዋል። ድንቅ ሰሪ አባት ናቸውና ዛሬም በግሼ ብዙ ተአምራትን ያደርጋሉ። በረከት ረድኤታቸው አይለየን። ጻዲቁ አባታችን አቡነ ዘርዓ ብሩክ ካደረጉት ተአምራት ይህንን እናሰማለን። ጸሎትና በረከቱ ለዘላለም በእውነት ይደርብን። ስሟ ፋሲካዊት በምትባል ሴትዮ ቤት እግዚአብሔር ዳግመኛ ታላላቅ ተአምራትን አደረገ። ያችን መልካም ሴትወል ጊዜ መታሰቢያውን ታደርግ ነበር። እሱንም ከመውደዷ የተነሳ ተገዛችለት፣ ለቃሉም ታዘዘችለት። በአንድ ወር ለመታሰቢያው የሚሆን የማኅበሯ ተራ በደረሰ ጊዜ ትደክም ጀመር። ብዙ ቀን ስትጥር ስትግርም፣ ሰይጣን ቀንቶባት የመታሰቢያውን የወይን ጠጅ አጠፋባት። ይህን ሁሉ የደረሰብኝ ስለ ኃጢአቴና ስለ በደሌ ነው ብላ ብዙ ምሾ እያወጣች ፈጽም አለቀሰች። እግዚአብሔርም የለቅሰዋን ጽናትና ሐዘኗን አይቶ በሰይጣን ቅናት የጠፋባትን ያንን ወይን ጠጅ የቃናን ውሃ ለውጦ የጣም እንዳደረገው ለወጠው፣ ፈጽሞም ጣፈጠ። በዚያ በጻድቁ አባት ጸሎት ያ የወይን ጠጅ ተለውጦ እንደ ጣፈጠ ያቺ ሴት አይታ እግዚአብሔርን አመሰገነችው እናቱ ድንግል ማርያምንም አመሰገነቻት። በጸሎቱና በአማላጅነቱ ተአምራተ መንክራትን ያደረገላትን ቅዱስና ብፁ የሚሆን አባታችን ዘርዓ ብሩክን እጅግ ወደደችው። የጣፈጠው ያየ ወይን ጠጅም በክቡር አባት ዘሚካኤል በዓል ቀን ዳግመኛ ያለቀባት የነበሩም ብዙ ማኅበርተኞችም እጅግ አዘኑ። የወይን ጠጅ ትበደርላቸው ዘንድ በየሃገሩ ዞረች። የምትሰጣቸውም የወይን ጠጅ ባጣች ጊዜ ከዚያ ከሚጣፍጠው የወይን ጠጅ የቀረ የተረፈ አንድ ማድጋ ቅራር ያመጣችላቸው በቀዱትን ጊዜ አተላ ሆነ። ያቺ ሴትም እጅግ አዘነች። ማኅበርተኞቹም ሁሉ እንደ እርሷ አዘኑ። ዳግመኛም ቢቀዱት እስከ መጨረሻው ንጹሕና ጣፋጭ ሆነ። እንደ ጣመ ማውቃ እጅግ ተደነቀች፣ ማኅበርተኞቹም እንደ እርሷ አደነቁ። ይህ ሁሉ ተአምር የተደረገው በጻዲቁ አባታችን ዘርዓ ብሩክ ጸሎትና ልመና ነው። ያለ ጊዜው የደም መፍሰስ በመጣባት ጊዜ በአባቷ አባታችን ዘርዓ ብሩክ ጸሎትና ልመና ዳግመኛ እግዚአብሔር አዳናት። በዚህ በሽታ ስምንት ቀን ታማ ነበር። ከመምጣቱም ማስቀድሞ ታውቆ ነበር። ያ በሽታ ሳይመጣ በቅዱሳኑ ቃል ተነግሮ ነበር። ያችም ሴት ይህንን ነገር ሰምታ ለወላጆቿና ለወንድሞቿ እንዲሁም ለእህቶቿ ነገረቻቸው። ነፍሷንና ሥጋዋንም አማጸነቻቸው። ከዚያ በሽታም ያድናት ዘንድ በዚህ በጻዲቁ አባቷ አባታችን ጸሎትና ምልጃ ተማጸነች። እነርሱም ሰምተው ማዳን ወደሚቻለው አባቷ ነፍሷንና ሥጋዋን አደራ ሰጧት። እግዚአብሔርም የሃይማኖቷን ጽናት አይቶ ከዚያ በሽታ ዳናት፣ ጤነኛ ሆነች። ለመውለድ ሳትታመምና ሳትጨነቅ እንደ ልማዷ በጊዜው ወለደች። በእነዚያ ምዕመናን ሰዎች አገር የሚደረገው ተአምራተ መንክራት ብዙ ነው። እግዚአብሔር ይህን ድንቅ ተአምራት ለወዳጁ ብፁና ቅዱስ አባታችን ዘርዓ ብሩክ ካደረገ መታሰቢያውን ለምናደርግ ስሙን ለምንጠራ በቃል ኪዳኑ ለምንማጸን እንደነርሱ ተአምራትን ያደርግልን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ቪዲዮቹን ላይክ በማድረግ የቅዱሳንን ታሪካቸውን፣ ገድላቸውን፣ ተአምራታቸውን፣ ቃል ኪዳናቸውን የምንማማርበት ነውና ሁላችሁም መንፈሳዊ ድጋፋችሁ አይሌ እንላለን።